ከሰሞኑ በዲያቆን ምህረት መላኩ የተሰጣቸው ምላሽ ተከትሎ አይተውት የማያውቁት ክርክርና የማህበራዊ ትስስር የጥያቄ ጎርፍ የገጠማቸው እነ ክሊፍ በድጋሚ ለዚሁ ጉዳይ ምላሽ ሰጥተዋል። መሸነፋችንን አምነናል ካሉ በኋላ የጠቀሷቸው ምክንያቶች ግን በተለይ ዲያቆን ምህረትን በጥቂቱም ቢሆን ምላሽ እንዲሰጥ ያስገደደ ሆኗል። ዲያቆን ምህረትም በእንግሊዝኛ ማንኛ ምላሽ ሰጥቷል። ሐዋርያዊ መልሶች በሚሉት ማህበራዊ ትስስር ገጾቹ በሚሊዮኖች የሚቆጠሩ ተከታዮች ያሉት አክሊል ስለ ዲያቆን ምህረት ያለውን አድናቆት፣ ስለ ክርክሩ እንደዚሁም ደግሞ ክሊፍ አሁን ስለሰጠው አዲስ ምላሽም አስተያየት ሰጥቷል። በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሰላመ ክርስቶስ ይብዛላችሁ፣ ውድ የክብራን ሚዲያ ቤተሰቦች በሰሞኑ በሃርቫርድ ዩኒቨርሲቲ ጠንከር ያለ ምላሽ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጅ ከሆነው ከዲያቆን ምህረት መላኩ የገጠማቸውና በማህበራዊ ሚዲያ ላይም እንደ ጎርፍ መጥለቅለቁ ግራ ያጋባቸው የሚመስሉት እነ ክሊፍ በድጋሚ ለዚህ ጉዳይ በአደባባይ ምላሽ ሰጥተዋል። መሸነፋችንን እናምናለን ግን ብለው የሰጧቸው ምክንያቶች ደግሞ ዲያቆን ምህረት መላኩ በድጋሚ ለክሊፍ ምላሽ እንዲሰጠው አስገድዶታል። ሁለቱንም ሙሉ ንግግሮቹን ወደ አማርኛ ተርጉመን ለናንተ ለማድረስ ነው ዛሬ የተገኘ ነው። አክሊልም ለመጀመሪያ ጊዜ በዚህ ጉዳይ ላይ የሰጠውን አስተያየት ደግሞ መጨረሻ ላይ ለእናንተ እናጋራችኋለን። በሰሞኑ በለቀቅናቸው ቪዲዮዎች እየሰጣችሁን ላለው አክብሮት እየሰጣችሁን ላለው ፍቅር ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በኮመንት ሀሳቦቻችሁን እያጋራችሁ ለወዳጆቻችሁ ሼር እያደረጋችሁም ያለ መታከት ለሰጣችሁን ፍቅር በፈጣሪያችን በእግዚአብሔር ስም እግዚአብሔር ይስጥልን ማለት እንወዳለን። ድንግል ትባርካችሁ። ደግሞ ከዚህም በላይ እንድናደግ ለእናንተ የሚሆኑ እንደዚሁም አይነት ሌሎችም ክላሲካል የሆኑ በርካታ ክርክሮችና ንጽጽሮችን ባ አማርኛ እየተረጎምን ወደ እናንተ ለማድረስ ዝግጅታችንን አጠናቀናል። እግዚአብሔር ይርዳን። እናንተም ደግሞ አሁን እያደረጋችሁልን ያለውን ድጋፍ እንድትቀጥሉ ቪዲዮዎቻችንን እስከ መጨረሻ እንድታዩልን፣ ላይክ እንድታደርጉ፣ በኮመንት ሀሳቦቻችሁ እንድትነግሩ፣ እንደዚሁም ለወዳጆቻችሁ ሼር እንድታደርጉና ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑን በአክብሮትና በፍጹም ፍቅር እንጠይቃችኋለን። ወደ ዕለቱ መሰናዷችን እንለፍ። በሰሞኑ በዲያቆን ምህረት መላኩ ምክንያት ከጥንታዊቱ ቤተ ክርስቲያን ጋር የተዋወቁትና ከዚህ በፊት ገጥሟቸው በማያውቅ ሁኔታ ጠንከር ያለ ክርክር የገጠማቸው ምናልባትም የማያውቁት የክርክር አውድ እስኪመስል ድረስ እጅግ መደናገጥ ውስጥ የገቡት እነ ክሊፍ በድጋሚ በዚህ ጉዳይ ላይ በሕዝብ ፊት አስተያየታቸውን ሰጥተዋል። ይህንን ጉዳይ ዋናው ፓስተር ወይም ክሊፍ ክኒትክል ነው ምላሹን የሰጠው። ይህንን ተከትሎ ዲያቆን ምህረት መላኩ አስተያየቱን ሰጥተዋል። እስኪ የክሊፍን ንግግር አንድ በአንድ በአማርኛ እየተረጎምን እናደርሳችሁ። ክሊፍ ንግግሩን ሲጀምር እንደዚህ ብሎ ጀመረ። እሺ እባካችሁ ይህንን ነገር ለናንተ የማይመቻችሁ ከሆነ ባታዩት ይመረጣል። ባለፈው ሐሙስ፣ እኔና ስቱዋርት አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በትራንስብስታንሴሽን ጉዳይ ላይ ጠንከር አድርጎ ሲከራከረን እንደነበረ ታስታውሳላችሁ። እዚህ ጋር ክሊፍ እጅግ በጣም የተሳሳተና ትክክል ያልሆነ መልዕክት ማስተላለፍ እንደጀመረ ማሳያ የሆነበትን ንግግርና ምናልባትም ዲያቆን ምህረት ምላሽ እንዲሰጠው ካስገደዱት ነገሮች መካከል መካከል አንዱ ነው። ትራንስብስታንሲሽን የኢትዮጵያ ቤተክርስቲያንም ሆነች ሌሎች ኦርቶዶክስ ቤተክርስቲያኖች የማይቀበሉት አስተምሮ እንደሆነ በሐሙሱ ክርክር ላይ ዲያቆን ምህረት ጠንከር አድርጎ ምላሽ ሰጥቶበታል። ትናንትና ወደ እናንተ ባደረስነው የዲያቆን ሄኖክ ኃይሌ ለዲያቆን ምህረትና ለነክሊፍ ክርክር የሰጠውን ምላሽ በሚመለከት ባደረስናችሁ ጽሁፍ ላይም በተመሳሳይ ቤተክርስቲያን የምትከተለው ሚስቲካል ቼንጅ ወይም ተአምራዊ ለውጥ እንጂ ትራንስብስታንሲሽን የሚባል አስተምሮ እንዳልሆነ ጠንከር ጠንከር አድርጎ ምላሽ ሰጥቶበት ነበር። ታዲያ ክሊፍ ባለፈው ሳምንት የገጠመው ክርክር እንዳልገባው በሚያሳብቅ ሁኔታ የተከራከርነው በትራንስብስታንሴሽን ጉዳይ ነው ማለቱ በርካቶች በትዝብት እንዲመለከቱት አድርጓቸዋል። ወደ ክሊፍ ንግግር እንቀጥል። ክሊፍ ቀጥሎ እንደዚህ አለ። በትራንስብስታንሴሽን ጉዳይ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠንከር አድርጎ ሲከራከር እንደነበር ታስታውሳላችሁ። እኔና ስቲዋርት ክርክሩን በስነ ስርዓት መቆጣጠር አቅቶን እንደነበረ እና በክር ክሩ መሸነፋችንን አምነናል። እንደዚህ ጠንከር አድርጎ የተከራከረንና እልህ ያስጨረሰን ሰው በታሪክ ገጥሞን አያቅም። ልጁ በጣም የበሰለና ጎበዝ ልጅ ነው፣ በማለት ዲያቆን ምህረትን ካደነቀ ሽንፈታቸውንም ካመነ በኋላ የሚከተለውን መልእክቱን ያስተላልፋል። ክሊፍ ንግግሩን ይቀጥላል። ይህንን ካልኩኝ ዘንዳ አንድ ነገር ላረጋግጥላችሁ፣ እኔ ለእንደዚህ አይነት ነገር ከሬዳች ነኝ። አንተ በትራንስብስታንሲሽንም እመን ወይም ደግሞ ቅዱስ ስጋውና ክቡር ደሙ ወደ እውነት አልተቀየረም ነገር ግን ተራ ተምሳሌት ነው ብለ እመን፣ ይህን ጉዳይ በጭራሽ ልዩነት ያመጣል ብዬ አላስብም። ማንንም ማስቆጣት፣ ማንንም ማስቆረፍ አልፈልግም። ነገር ግን በህይወት ውስጥ የተፈጠርንበት አላማ ሰዎችን ለቅዱስ ቁርባን ማሰለፍ ነው ብላችሁ ካሰባችሁ በፍጹም ተሳስታችኋል። ምክንያቱም ኢየሱስ በህይወታቸው የሚያስፈልጋቸው በርካታ ሰዎች በረሃብ እየሞቱና ወደ ሲኦል እየገቡ ስለሆነ። ስለዚህ እኔ በህይወቴ ውስጥ ካቶሊኮችን ትራንስብስታንሴሽን የሚባለውን ነገር እንዲተዉትና ቀለል እንዲያደርጉት ፕሮቴስታንቶችን ደ ደግሞ እባካችሁን ቅዱስ ቁርባን ላይ የጌታ ኢየሱስ መገኘትን ጠንከር አድርጋችሁ አስቡና ያዙ ብዬ ማሳመን ለኔ ትርጉም ያለው ነገር አይደለም። እንዲህ ምን ሆናችኋል? ተው እንጂ። ለእኔ ቅዱስ ቁርባንን ማክበርህ ራሱ ትልቅ ነገር እኮ ነው። ስለዚህ ትኩረትህን ክርስቶስ ላይ አድርግ፣ እርሱን ብቻ እመን፣ ከሱ ጋር ተመላለስ። እኔ እዚህ ጋር ሰዎች እንዲረዱት ጠንከር አድርጌ የምሰራበት ጉዳይ ሐሰተኛው ነብይ፣ እውነተኛው ነብይ፣ ሐሰተኛ ክርስቲያንና እውነተኛ ክርስቲያን። ስለዚህ እነዚህን ለመለየት የሚሆን ግልጽ የሆነ ጠንከር ያለ መስመር ማስመር ይኖርብናል። ክሊፍ ይህንን ካለ በኋላ በቀጥታ ጋይድላይንስ ባውንደሪስ እያለ የጠራቸውን መስመሮችን ራሱ ማስመር ይጀምራል። እንደዚህ በማለት እሺ፣ የክርስቶስን አምላክነት ሳትቀበል ክርስቶስን እከተላለሁ ብትል ተዋሻለህ፣ ክርስቶስን አትከተለው ምክንያቱም ክርስቶስ እግዚአብሔር ነው ተብሎ ስለሚታመን ስለዚህ ከአምላክነቱ አውርደህ ቸር መምህር ነው ብትለው ክርስቶስን እየተከተልክ አይደለም። ሁለተኛ ክርስቶስ በመስቀል ላይ መሞቱንና ለእኛ ቅጣት ቅጣት መክፈሉን ካላመንክ የእውነተኛው ክርስቶስ ኢየሱስ ተከታይ አይደለም። ሶስተኛ ክርስቶስ በስጋ ከሙታን መነሳቱን ካላመንክ፣ ነገር ግን ከሞት የተነሳው በመንፈሳዊ መንገድ ነው ብለህ ዝም ብለህ የምታምን ከሆነ ክርስቶስን እየተከተልክ አይደለም። ምክንያቱም ወንጌልና የአዲስ ኪዳን መጻሕፍት ወደኋላ ተመልሰው ለእኛ መልእክት እያስተላለፉልን የሚገኘው ክርስቶስ ኢየሱስ በስጋ በአካል ከሞት መነሳቱን ነው። ስለዚህ ለኔ ዋናዎቹና ትልልቆቹ ከሚባሉት ቀይ መስመሮች መካከል ማመን ካለብን ነገሮች መካከል እነዚህ ዋነኞቹ ናቸው። ይገባኛል። ሐሰተኛ ነቢያት አሉ። በመጽሐፍ ቅዱስ ውስጥ የተገለጠውን እውነት በራሳቸው መንገድ ይጠመዝዙታል፣ ከዚያ ክርስቶስን ይክዳሉ። ከነዚህ ሰዎች ተጠንቀቁ። ከዚያም ክሊፍ አንድ እጁን ወደ ላይ ከፍ አድርጎ በጣቱ እየቆጠረ እንደዚህ አለ። ከነዚህ መካከል አንዳንዶቹ ካቶሊኮች ናቸው፣ አንዳንዶቹ የግሪክ ኦርቶዶክሶች ናቸው አንዳንዶቹ ጴንጤቆስጣል ናቸው። በቁጥር የሚበዙት ደግሞ ፕሮቴስታንቶች ናቸው። ጠንካራ የተባለውን ክርክር በዚህ ዩኒቨርሲቲ ውስጥና ካምፓስ ውስጥ ማድረግ ካስፈለገኝ ወደ ሳይንስ ዲፓርትመንት አልሄድም፣ የምሄደው ወደ ሃይማኖት የትምህርት ክፍል ነው። ያሳዝናል፣ ሀቁ ግን ይኸው ነው። ምናልባት በዚህ ምክንያት እኔ መሀይብና ጠባብ አእምሮ ያለው የሰዎችን አሳሰብ የማይቀበል አክራሪ ክርስቲያን ተደርጌል ወሰድ እችላለሁ ምክንያቱም ክርስቶስ ኢየሱስ በሰው አካል የተገለጠ አምላክ አምላክ ነው ብዬ ስለማምን ለኔ ኃጢአት በመስቀል ላይ ተሰቅሎ ሞቶልኛል ብዬ ስለማምንና በስጋ ከሙታን መካከል ተነስተዋል ብዬ ስለማምን። ነገር ግን እንደዚህ ያለው የኔ አመለካከት በአብዛኞቹ ዩኒቨርሲቲዎች የሃይማኖት ትምህርት ክፍል ውስጥ እጅግ አስቀያሚ ተደርጎ እንደሚታሰብም አውቃለሁ። ክሊፍ ይህንን ያለበት ንግግር በማኅበራዊ ትስስር ገጽ ላይ ከተጋራ በኋላ በርካቶች እየተነጋገሩበት ይገኛሉ። ይህንን ተከትሎ ታዲያ ከነሱ ጋር ባለፈው ሳምንት ሐሙስ ክር ያደረገውና የረታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ የሆነው እግዚአብሔር የረዳው ዲያቆን ምህረት መላኩ በዚህ ጉዳይ ላይ ምላሽ ሰጥቷል። ዲያቆን ምህረትስ ምን አለ? በአማርኛ ደግሞ ወደናንተ እናድርሰው። ምህረት በራሱ የቲክቶክ ገጹ ላይ ባጋራው መልእክቱ እንደዚህ አለ። ሰላም ለሁላችሁም፣ እንደምን አላችሁ? ምህረት ነኝ። በርካቶቻችሁ እኔ ባለፈው ሳምንት ከክሊፍና ከልጁ ከስትዋርት ጋር ያደረግኩትን ውይይት ተከትሎ ክሊፍ በሰሞኑ የሰጠውን ምላሽ በማህበራዊ ትስስር ገጽ ሲ መላለስ የተመለከታችሁት ይመስለኛል። ምናልባት ቪዲዮውን ያልተመለከታችሁት ካላችሁ ጠቅላላ አድርጌ ሀሳቡን ልንገራችሁ። በመሰረታዊነት ክሊፍ እያለ ያለው እዚህ ቪዲዮ ላይ ምንድነው በዋነኝነት ከኔ ጋር በነበራቸው ክርክር ምላሾችን መስጠት እንዳልቻሉና በቂ መልስ እንዳልሰጡ አምነዋል። ነገር ግን የማይረባ ነገር ሲያወራ የነበረው ነገር ምንድነው እኔ ስከራከርበት የነበረውን የቅዱስ ቁርባንን ጉዳይ ክርስቶስ በቅዱስ ቁርባን ውስጥ በእውነት ስለመገኘቱና የክርስቶስ ስጋና ደም በእውነት አማናዊ ስለመሆኑ ስከራከርበት የነበረው ጉዳይ ትርጉም የለሽ ምክንያታዊ ያልሆነ ቀጥሎ የሚመጣ ሁለተኛ ጉዳይ አድርጎ መውሰዱና ይኸውም ደግሞ ደሙ ወደ እውነተኛ ደምነትም ተቀየረ ተራ ወይንም ሆነ ይህ አሳሳቢና ትርጉም የሚያመጣ ነገር አይደለም ብሎ ማሰቡ በእጅጉ አሳዝኖኛል። ከዚያ ደግሞ በንግግሩ ላይ በተደጋጋሚ ጊዜ ትራንስብስታንሴሽን የሚለውን ጉዳይ ጠንካራ አድርጎ ሲያነሳው ተመልክቻለሁ። የክርክሩን ቪዲዮ ከተመለከታችሁት ደግሞ ጉዳዩ የትራንስብስታንሴሽን ጉዳይ አለመሆኑንና በሜታ ፊዚክስ መንገድ ስለሚገለጥ ነገር አለመሆኑን ጠ ዋናው ጉዳይ እጅግ ቁልፍ የሆነው የዶግማ ጉዳይ እንደ አጠቃላይ ሐዋርያዊ ቤተ ክርስቲያን የምንቀበለው ክርስቶስ ኢየሱስ ትክክለኛው አማናዊ ሥጋውንና አማናዊ ደሙን እንደሰጠ መሆኑን ጠንከራ አድርጌ አንስቼልታለሁ በክርክሩ ወቅት። እናም ክሊፍ በዕለቱ ላስተላለፍ የፈለግኩትን መልእክት በቅጡ እንኳን መገንዘብ ባለመቻሉ በትንሹም ቢሆን አናዶኛል። ስለዚህ አሁንም ላስተላለፍ የመጣሁት መልእክት ባለፈውም ቪዲዮ የጠንከራ አድርጌ እንደተናገርኩት የቅዱስ ቁርባን ጉዳይ ሁለተኛ ወይም ተከታይ ጉዳይ አይደለም። ምናልባት ለ ለክሊፍና ለስቱዋርት ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው አይደለም የሚለውን ጉዳይ ከቁብ ላይ ቆጥሩት ይችላሉ። እኔ እያልኩ ያለሁት ደግሞ ይህ የጌታ አማናዊ ስጋና ደም መሆኑ ብቻ አይደለም የቅዱስ ወንጌል ማዕከላዊ የቅዱስ ወንጌል ቁልፍ ነው አይደለም የሚለው ጉዳይ ነው። አዎ ቅዱስ ቁርባን የቅዱስ ወንጌል ማዕከላዊ ወይም ቁልፍ ጉዳይ ነው። በዮሐንስ ወንጌል ምዕራፍ 6 ላይ ስትሄዱ የቅዱስ ቁርባን ጉዳይ የጌታ ስጋና ደም ጉዳይ እጅግ በጣም ወሳኝና ሁሉም ሊቀበለው የሚገ ነገር መሆኑን የምታቁት አንዳንዶች ለክርስቶስ ታማኝ የሚመስሉ ሲከተሉት የነበሩት ሰዎች ሳይቀሩ ጌታ ስለ ራሱ ስጋና ደም ሲያወራ ወደ ኋላ ተመልሰዋል። ይህን ጊዜ ክርስቶስ በቅዱስ ቁርባን ጉዳይ ድርድር እንደሌለ ሲያሰምር ወደ ሐዋርያቱ ፊቱን አዝሮ እናንተስ ልትሄዱ ትወዳላችሁ ያላቸው። ስለዚህ የቅዱስ ቁርባን ጉዳይ ለጌታችን ኢየሱስ ከሰዎች መሃል መነጠል እንኳን ቢያመጣ በፍጹም የማይነቃነቅ አቋም ብቻ አይደለም፣ ነገር ግን ወደ ምድር የመጣበትና ለእኛ ሊሰጠን ያላቸው ነገሮች ማሰሪያ ነው። ቅዱስ ስለዚህ ጌታ ኢየሱስ አምላክ ነው ብለን እንደምንቀበለው ሁሉ የጌታ ስጋና ደም ለእኛ የመዳን ዋስትና ይሰጠናል፣ ከመዋቲነት ወደ ኢመዋቲነት የምንሸጋገርበት መድኃኒታችን ነው ብለን እናምናለን፣ እንመሰክራለን። ዲያቆን ምህረት መላኩ ይህንን ካለ በኋላ ክሊፍ ክኒትክል በንግግሩ በክርስትና ውስጥ ሊሰመሩ የሚገባቸው መርሆዎች ወይም ቀይ መስመሮች በማለት ያሰመራቸው ጉዳዮች አሉ። በእነሱ ጉዳይ ላይ ደግሞ ምላሽ መስጠት ጀመረ። ዲያቆን ምህረት እንዲህ አለ። ክሊፍ በራሱ ተነሳስቶ በግሉ ያሰመራቸው መስመሮች አሉ። እርግጥ ነው ክርስቶስ ኢየሱስ አምላክነቱን መቀበል ግዴታ ነው። እኛም እንደ አንድ ክርስቲያን ክርስቶስ ኢየሱስ አምላክ ነው ብለን እንቀበላለን፣ እናምናለን። ነገር ግን ክሊፍ ያስቀመጣቸው ቀይ መስመሮች ከራሱ ቀልብ ተነስቶ ያደረጋቸው ናቸው የምልበት ምክንያት መስመሮቹን የቱጋ ማስመር እንዳለበት በምን አወቀ? ምክንያቱም እነዚህ ቀይ መስመሮች ናቸው፣ እነዚህ ድንበሮች ናቸው ለማለት ክርስቲያኖች ላለፉት ሁለት ሺህ ዓመታት ሲያስተምሩት የነበረውን እምነትና አስተምሮ መቀበል ግዴታ ነው ክርስቲያኖች ላለፉት 2000 ዓመታት ሲጋደሉበት የነበረውን አስተምህሮ። ቅዱስ ቁርባን ደግሞ የወንጌል አካል ነው። ቅዱስ ቁርባን የምስራቹ አካል ነው፣ በመላው ዓለም በአራቱም የዓለም ማዕዘናት ሊሰበክ የሚገባው። ክርስቶስ ለኛ የመዳን ዋስትና ሊሰጠን መጣ። ክርስቶስ ራሱን ስለኛ መስዋዕት አድርጎ ለኛ ሊሰጠን መጣ። የራሱን ስጋና ደም ማለት ነው፣ በዮሐንስ 6 ላይ ራሱ እንደተናገረው የዘላለም ሕይወት እናገኝበት ዘንድ። እርግጥ ነው ክሊፍ እንዳለው የታረዙትን ማልበስ፣ የተራቡትን ማብላት ይኖርብናል ይህ ራሱ ጌታችን ኢየሱስ በማቴዎስ ወንጌል ላይ ጠንከር አድርጎ እንድንከተላቸው እንድናደርጋቸው ያስቀመጠልን ተግባራት ናቸው ነገር ግን ክሊፍ እንዳደረከው በግልህ ተነስተ እነዚህ የክርስትና ቀይ መስመሮች ናቸው ይሄ ምክንያታዊ ነው ይሄ ምክንያታዊ አይደለም ይሄ ቀድሞ የሚመጣ ነው የተከትሎ የሚመጣ ነው ለማለት ግን አንተ የሄድክ ያለህበት መንገድ ትክክለኛው መንገድ ነው ብዬ አላስብም አሁን ላይ ክሊፍ እኔ ከየትኛው የሃይማኖት መሰረት እንደመጣሁኝ ይገነዘባል ብዬ ተስፋ አደርጋለሁ እኔ የሮማ ካቶሊክ ሃይማኖት ተከታይ አይደለሁኝም ምንም እንኳን የእምነቱን ተከታዮች ብወዳቸውም ነገር ግን እኔ እንድትቀበለው በማስረጃ ጭምር እየነገርኩ ያለሁት እውነት ከኦርቶዶክስ የመጣ ከምስራቋ ቤተ ክርስቲያን የመጣ ከሮማን ካቶሊክ የመጣ ወይም ከከፍተኛው የፕሮቴስታንት ሃይማኖት ቸርቾች የመጣ አይደለም ቅዱስ ቁርባን የራሱ የወንጌል ቁልፍና መሰረታዊ ጉዳይ ነው ቀለል አድርገህ የምታየው የስነ መለኮታዊ ንዑስ ርዕስ አይደለም ስለዚህ ይህንን ጉዳይ ክሊፍም ይገነዘበዋል ብዬ አስባለሁ ብዙዎቻችሁም ይህንን ነገር ትገነዘባለችሁ ብዬ አስባለሁ እግዚአብሔር እግዚአብሔር ይባርካችሁ፣ በማለት ዲያቆን ምህረት መልእክቱን አጠቃለዋል። ከሰሞኑ በጣም ቫይራል ሆኖ የነበረ አንድ ቪዲዮ ነበር አይደል? በውጭ ዓለም አንድ ወንድማችን ዲያቆን ምህረት የሚባል እሱ ከሁለት ፕሮቴስታንቶች ጋር ከክሊፍ እና ስቱዋርት ጋር ያደረገው ውይይት ነገር ነበር፣ ጥያቄ እና መልስ እና እሱ በጣም ቫይራል ሆኖ ነበር። ኤንዌይስ ከውይይቱ በኋላ ክሊፍ አንዱ ፕሮቴስታንት ማለት ነው የተናገረው ነገር ሰምቼ በጣም ነው ያስገረምኝ በጣም ደግሞ አደገኛ በጣም በዘመናችን ያለ አደገኛ አስተሳሰብን ሲናገር ሰምቼው ነበርና ወደሱ እሄዳለሁ። ከሜዲ በፊት ግን ያው እንግዲህ ዲቤቱን ወይም እንበለውና እንደው ውይይት እየት ነገር ጥያቄና መልስ ነገሩን እንዳያችሁት በጣም እኔ የእግዚአብሔር እጅ ያለበት እስኪመስለኝ ድረስ ነው ያስገረመኝ። ማለት ቫይራል አወጣጡ ማለት 10 ደቂቃ ብቻ ናት፣ አስቡት ውይይቱ 10 ደቂቃ ናት። በ10 ደቂቃ ውስጥ ግን የፕሮቴስታንቲዝም ዋና ስህተቶች ድህነት ላይ ክርስቶስን የሚያስክድ ስህተቶችን ቅዱስ ቁርባንና ቅዱስ ጥምቀት፣ ጥምቀትና ቅዱስ ቁርባን ላይ አንስተው ተነጋግረው ነበር እና ቫይራል ውጣ በጣም ማለት ነው ከምታስቡት በላይ ሶሻል ሚዲያውን በዓለም አቀፍ ደረጃ ተቆጣጠሩ። እና በቃ ያላነሰው የለም ሁሉም በየቦታው ይህን ነገር አንስቶት ነበር እና ለማንኛውም ግን ለማንኛውም እዛ ዲቤቱ ይሄ ውይይቱ ላይ ጥያቄና መልሱ ላይ እና ክሊፍ ያያችሁት፣ አይታችሁታል። ወንድማችን ዲያቆን ምህረት በጣም ሀምብል ሆኑ ምናምን እንደው ጌታ በነገር ሁሉ አሁንም ይርዳው ነገሮችን ለማሳየት ሲሞክር ነበር እና እነ ክሊፍ ጭራሽ ስቱዋርት በተለይ ቫቲካን ስሪ ምናምን ሲል ነበር። ጭራሽ ሶስተኛ የቫቲካን ጉባኤ የካቶሊክ የለም እኮ እንደዚያ የሚባል ማለት ቫቲካን ቱ ላይ ነው ያሉት፣ እና ቫቲካን ስሪ ምናምን እያለ ጭራሽ ያወራል እና ሉተር ልክ እንደነሱ የሚያምን ይመስላቸዋል፣ ግን አይደለም። ሉተር ወደኛ ይቀርባል እዚህ ላይ ወደ ነሱ ሳይሆን እና እሱንም እንደዛ መስሉት ሉተርም ለማለት ሞክሮ ነበርና አላስኬዳቸውም። እና እግዚአብሔር ደግሞ ይህን ነገር በጣም ገለጠው እና የፕሮቴስታንቲዝምን ፍጹም ስህተት ትምህርት ከክርስትና ያስወጣ እንግዲህ ካስወጡ ሁለት ትምህርቶች ውስጥ ካስወጡ ትምህርቶች ውስጥ ሁለቱን በግልጽ አሳየበት ይመስለኛል። ማለት ሰዎች ከፈታ አድጓይኗቸውን የጌታን ቤርሳን ኦርቶዶክስን እንዲያዩ ምናምን ያደረጋቸው ይመስለኛል እና እንዲያል ከሆነ ያለ እግዚአብሔር ማንም ይሄን ሊያደርጉ አይችልም እና ኤኒዌይዝ የእግዚአብሔር ፈቃድ ነው ብዬ አስባለሁ ክሊፍ ግን ከዲቤቱ በኋላ ምንድነው ያለው ከዚህ ከዩቱ በኋላ ቅዱስ ቁርባን ላይ ያለ እምነት ምንም ሆነ ምን እንደ ካቶሊክ መመን እንደ ፕሮቴስታንት መመን እንደ ምን መመን በቃ እሱ አይደለም ዋናው ጉዳይ እኔ አንድ ሰው ትክክለኛ ክርስቲያን ነው ወይስ አይደለም የሚለው ለመለየት እሱ ዋና በቃ እንደው መስመሩ የትኛውን ይላል የኢየሱስን አምላክነት አምነሃል ወይስ አላመንክም የክርስቶስን ሞቱን ከዛ ደግሞ በስጋ መነሳቱን እሱን ካመንክ በቂ ነው እኔ ምናልባት አንድ ጤም ከሆነ እርግጠኛ አራርደውን ግን ኢቭን ስላሴ ነው እራሱ አልጠቀሰም፣ በስላሴ አመንክ አላመንክ የሚለውን እንኳን እና እንደዚህ ብለህ እንድዘረዝር ሲጀመር ማን ፈቀደልህ? ማለት የክሊፍ ኦቶሪቲ፣ የክሊፍ ስልጣን፣ የአንድ ስልጣን ማለት አንድ ሰውን ክርስቲያን የሚያስብለውና የማያስብለው የማያስብሎ ይሄ ነው ለማለት ስልጣኑ አለ የለህም? ማለት ኦኬ፣ ለሱ እየተናገርኩ ይመስላል እንደሚሰማኝ ነገር፣ እሺ፣ ለሱ የለውም ለእናንተ እንድሳ እና ይህ ስልጣን ያላት የጌታ ቤተክርስቲያናት የእውነት አምድና መሰረት የሆነችው ቤተ ክርስቲያን እሷ በሃይማኖት ደረጃ የተቀበለችውን ትናገራለች ማለት፣ እኔ ከጌታ በሃይማኖት ደረጃ የተቀበልኩት አዎ ይሄንን ነው። በዶግማ ደረጃ እሱን መቀበልና አለመቀበል ክርስቲያን ለመሆንና ላለመሆን መለያ ሊሆን ይችላል። በአስተምሮ ደረጃ ብቻ አንይካልን ማለት ነው። እና ቅዱስ ቁርባንን እንደፈለግ ተቀበል። ለምሳሌ ጌታችን አዎ እውነተኛ የራሱ የጌታ ስጋና ደም ነው የሚለውን ትምህርት ካስተማረ፣ አንተ ግን አይ እሱን አልቀበልም ካልክ፣ ኢየሱስንም ቢያልከው ስለሆነ ክርስቲያን አይደለም፣ የክርስቶስ ተከታይም አይደለም። ዋናው በኢየሱስ እመን ኢየሱስን ተከተል እንጂ ቅዱስ ቁርባን ላይ ያለምነ ችግር የለውም ሲል ነበረ እንዴ? ሰው በቅዱስ ቁርባን ሳያምን ጥምቀት ለድህነት እንደሆነ ሳያምን ምኑን በኢየሱስ ሳያምን ምኑን ኢየሱስን ተከተለው? ኢየሱስ ያስተማረውን ኢየሱስ የተናገረውን እምቢ ብሎ ክሊፍ የተናገረውን ነው እንዴ ሰው የሚቀበለው? ወይ የሆነ ፕሮቴስታንት የተናገረውን እንዴ የሚቀበለው? ያኔ የፕሮቴስታንት ተከታይ እንጂ የኢየሱስ ተከታይ መሆኑን ያቆማልና፣ ይሄ በጣም አደገኛ ነው። ዋናው በኢየሱስ ዘመን ትምህርት የሚባል ነገር እሱ አደገኛ ነው። ይቆያል። ውድ የክብራን ሚዲያ ቤተሰቦች ለዕለቱ ያዘጋጀንላችሁ መሰናዶ ተጠናቋል። ላይክ እያደረጋችሁ እስከ ፍጻሜው ድረስ ስለቆያችሁ እናመሰግናለን። ሰብስክራይብ ማድረግ፣ በኮመንት ሃሳባችሁን ማጋራት እና እንደዚሁም ደግሞ ለወዳጆቻችሁ ሼር ማድረጉን በርቱልን እንላለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።